ሰላም ሰላም፣ እንዴት አመሻችሁ? እኔ እግዚአብሔር ይመስገን። ባላችሁበት ቦታ ሰላማችሁ ብዝት ብዝት ዝት ዝት ይበል። ሙስሊምም ክርስቲያንም እንደ እምነታችሁ እግዚአብሔር አምላክ ባላችሁበት ቦታ ይጠብቃችሁ፣ ክፉን ያርቅላችሁ፣ የምታስቡትን ሁሉ እግዚአብሔር አምላክ ያሳካላችሁ ብያለሁ። ያው እናቴ ከለቀቀ ቆይቷል። እኔ አራት ቀን ሆነ መሰለኝ ሶስት ቀን አራት ቀን አልሰራውበትም ምስቲ ኔም ደግሞ አልተመቸኝም ነበረ። ለዛ ነው እናቲ ሄሎ የጠየቀችውን ጥያቄ ይዞላት ቀርቦ ነበረ ማለት ነው። ግን ሄሎ የጠየቀችውን ጥያቄ ነው ትቶት የመጣው ማለት ነው። ምክንያቱም ስለ ጓደኛው ጠይቃው ነበር አይደለም። ያንን ለምን ሊሸፍን እንደፈለገ አላውቅም። ያልተጠየቀውን ነበረ ሲመልስ የነበረው፣ ስለ ቤተሰቦቹ እሷን እንዴት እንደለመኗት እነሱ እናቴን እንኳን አይተሻትራሪም ወይ ምናምን የሚል ነው ጥያቄ ነው እንትን ንግግር ነው ይዞ የመጣው። ዋናው ነጥቡ እነሱን ያጣላቸውን ልጆች ልጅ ማለት ነው ለምንድን ነው ናቲ ይፋ አድርጎ ለማውጣት ያልፈለገው? ምክንያቱም ሁለቱ መሀል ውስጥ የገባ አንድ ሰው አለ፣ እሱም የሱ ጓደኛ። ያንን ምስጢር ለምን ሊደብቅ ቻለ? ሲቀጥል ደግሞ ማለት ነው እሷን ጥፋተኛ ለማድረግ የምትሯሯጡት ነገር ግን በጣም ነው የሚገርመው። ናቲ ማለት ነው ምናልባት አንተ ዩትዩብህን ልታሳድግ ወይንም ሞቅ ደመቅ አድርገህ በዩትዩብ ምክንያት አንድ ሴት ወይንም አንድ ሰው ይዘህ ልትመጣ ነው። ይሄ ዝግ እንትን ብቅ ጥልቅ እያልክ የመጣሁ ይመስለኛል ነገሮችን በእሷ ላይ ብቻ ለመደፍደፍ አታስብ። ወይስ ልጁ እንዳለው በስተጀርባክ የሆነ ነገር አለ? ለምን ስለ ጓደኛክ መናገር አልፈለክም? ዋናው ነጥብ ጓደኛክ ነው፣ በመሃላችሁ የገባው ቤተሰብን እህቴን እንዲበለሽ እህቴን እንዲበለሽ አትበል። እህትማ እውነተኛ ትክክለኛ የምትወዳት ቢሆን ኑሮ አንተን አንተን ብላ በምታለቅስበት ባዘነችበት ጊዜ ሁሉ ከጎኗ ልትቆም ግዴታዋ ነበረ። የባል እህት ለማ እንደው እግዚአብሔር ከባረካችሁ ከብዙ ጥቂቶች ከሆኑ ነው እንጂ የባል እህት ለአብሶ ለወንድሟ ሚስት ወይንም ፍቅረኛ የምትሆን አይደለችም። ስለዚህ እኔ ምንድን ነው የምልህ፣ ነገሮቹን እሷ ላይ አትደራርቡ እና አሁን ይዘኸው የመጣኸው ነገር ማለት አነጋገርህ በመጀመሪያ ትንሽ አፍህን ማር ማር ማር አደረክና፣ በመሀል ላይ ግን እሷን ጥፋተኛ ለማድረግ ነው እየሞከርክ ያለኸው ማለት ነው ናቲ። ስለዚህ አሁንም ቢሆን እኛ ከጎኗ ያለነው ምስክር ነን። አንተ ወይንም ዝሙት ውስጥ ገብታ ቢሆን ወይንም ከእንዳልክ ጋር አንሶላ ተጋፋ ቢሆን ልትከሳት ግድ ነው ልጅ ግን ወደ ዝሙትም ወደ ምንም የገባችው ነገር የለም፣ እንዳስቀመጥ ካስን ያለችው። አንተ ደግሞ ሄሉን ጠንቅቀ ታውቃታለህ እና ለምን እሷን ጥፋተኛ ልታደርግን እንደፈለክ አላውቅም። እንቧሽን አልፈልግም፣ እንድታዝኝ አልፈልግም ስትላት ነበረ። ግን ከቃካ አንደበት የሚወጣው ቃል ደግሞ እሷ ሕመም ነው እየሆነባት ያለው ማለት ነው። ስለዚህ መታረቅ ካለብ በትክክል ስልክ ደውልላትና ታረቃት። በቃ ዳርዳር ምናምን ምናምን እያልክ ከምታለቃቅስ አስር ጊዜ እየመጣ ከምትለፈልፍ ስልኩ አለ ደውልና፣ ሄልሻ ይቅርታ፣ ከአንቺ ጋር ህይወት መጀመር እፈልጋለሁ ብለህ ጨርስ። ነገር ግን ከእሷ ጋር የማትቀጥል ወይንም ከእሷ ጋር አብረህ የማትኖር ከሆነ አስር ጊዜ እየወጣክ ቪዲዮ አትስራባት። ምክንያቱም እሷ አሁን ቆርጣለች። አንተንም እሱንም እንደማትፈልግ ነው የምናውቀው ማለት ነው። ምክንያቱም በህይወቱ አቃቃ መጫወትን ስለማትፈልግ ማለት ነው። ነገር ግን ሁለታችሁ ለምን አትደዋወሉም? ሲቀጥል ደግሞ አፍን ማር አድርገ ውስጧን ጠቅጠቅ የምታደርገውን ነገር አቁም በቃ አቁም። ሄሉን ህዝብ ነው የሚያውቅ ጠንቅቆ ማለት ነው። ስለዚህ የጓደኛህን ገበና ለምን ልሸፍን እንደፈለክ እኛ ማወቅ እንፈልጋለን። ግን እንዲህ አድርገሽ በኔ ላይ ይዘሽብኝ በኔ ላይ ደርበሽብኝ፣ ይሄ ሁላችንም ማናችንም የምናደርገው ነገር ነው፣ ለሄሉ ብቻ አይደለም አዲስ ነገር። አዎ ሰው ብሄር ሰው ይተካል እንዴ? ቁጭ ብለን እኮ የምንጠብቅበት ጊዜ እንትን የለም ገባ የሆነ ፍንጭ እንኳን ሰታት ወይንም አንተን የሚያስጠብቅ ነገር ቢኖር አሁን ልጠብቅ ትችላለች እንደውም እሷ ብዙ ጊዜ ጠብቃለች ብዙ ጊዜ ስላንተ አልቅሳለች ታልቅሳለች እንዲህ ሀይልዬ ምስክር ይሆናል እኮ ቪዲዮ አለ እኮ ናቲ የኋላ ማለት ከአንተ እንዳልክ ጋር ሳትጀምር በፊት ያለውን የሰራችውን ቪዲዮ ለምን ወደ ኋላ አታይም እና ለጥፋተኛ ለማድረግ አትሞክር ስለዚህ እውነትና እውነት ጓደኛህን እኛ ጓደኛ ለምን እንደዛ ሌላት እንደቻለ እኛ መስማት እንፈልጋለን። ገባክ? ለፍርዱም ቢሆን እንደዛ ነው እንጂ የእናት ወደ እሷ ጋር መሄድ የአንተ የእህቶች ምናምን። የባል ዘመድ በአይኑ አመድ ነው ሲባልም እራሱ ምክንያቱም ማንኛውም ሰው የሚያለያይ ሰው ነው ያለው የባል ዘመዶች ማለት ነው። ምክንያቱም ወይን ልጃቸው ካንተ ከእሷ ጋር እንዲሆን አይፈልጉ ይሆናል ቤተሰብ ማለት ነው። እና እቺ ልጅ በራሷ በድንግልናዋ ነው ያለችው። ዝሙት የሰራችው ነገር የለም ገባህ? እንዳስቀመጥካት ነው እንትን ያለችው። በስራ ምክንያት ተግባቡ፣ ከዛ ወደ ፍቅር ተቀየረ። አንተኛ ጋር ምታያረሳ ቁጭ ብለ ስትዘፈዘፍ ነበረ። ብትፈልጋት ኖሮ በዛን ሰዓት እንትንትን ነበረ። አሁን እኔ ለማለት የፈለግኩትኝ አታለቃቅስ፣ እሷን መታረግ ከፈለክ ይቅርታ ጠይቃት። ገባክ? ይቅርታ ጠይ እንዲህ እንዲህ ስለሆነ ይቅርታ ጓደኛዬ እንዲህ እንዲህ እንትን ስላለሽ ይቅርታ ብለህ ይቅርታ ጠይቀህ ፍቅርህን ጀምረሽ ካለች እሱንም ከተቀበለችክ ነው። እሷ ግን ሁለታችሁንም ነው የማትፈልገው ማለት ነው። ያንን ሼባና አንተን አትፈልግም። ግን ቢሆንም ለአንዴና ለመጨረሻ ላይ የይቅርታ ልብ ሊኖራት ይችላል። እኛም ወደ አንተ ማለት አንተንም እንድንደግፍ ማለት ነው። የእሷን ስም እንትን አትበል። በቃ መራራት ካለብህ ራቃት በቃ ከአሁን ወዲህ ቪዲዮ በሷ እንትን አትስራ፣ በቃ አትስራ። የማትፈልጋት ወይንም ከእሷ ጋር የማትቀጥል ከሆነ ኦዲየንስን እንዲህ እንዲህ ሆዳቾን አንቦጫ ቦጫ አለው ብለ አታስብ። አታቁስሏት፣ በቃት እስካሁን የቆሰለችው ይበቃታል። እንዲጸጽታት እንዲሰማት እንዲ ሰማት አታድርግ። ናቲ ስላንተ ብላ ብዙ መከራን አሳልፋለች፣ አሳልፋለሽ። ገባህ አይደል እኛ ምስክርንን በሚዲያ ላይ የምናየው ስለዚህ ይዘህ የመጣኸው ለእኔ ትርጉም የለውም፣ እንደ ሰሚ ሁኜ ማለት ነው። ለምን ጓደኛህን ይዘኸው አትቀርብም? ለምን እንደዛ እንዳላት ህዝብ ማወቅ ይፈልጋል፣ እንፈልጋለን። ከዛን ስለ እውነት ደግሞ እኛ እንፈርዳለን። አንተ ጓደኛህን ያላመጣኸው በስተጀርባ የሆነ ነገር አለ ማለት ነው። እዛ የተዋወቅከው ሰው ወይንም መጠለያ መሸሸጊያም የሚያገኘሃት ሴት ልትኖር ትችላለች። ጓደኛ ግን እውነትና እውነትን የሚያውቀው አንተ በስተጀርባ ሄሎ የማታውቀው አንተና ጓደኛ የምታውቁት ነገር እውነት አለ ማለት ነው። አሁን ጨዋ ጨዋ ጨዋ ናቲ አትጫወት። ጨዋ ጨዋ ጨዋ አትጫወት። ራስህን ቅዱስ ቅዱስ ቅዱስ ለማድረግ አትሞክር። ለምን መሰለ? ቅዱስ ንጹሕ ሆነክ ለመገኘት ከፈለክ፣ ጓደኛህን ለምን እንደዛ እንዳለ ይዘህልና ሲቀጥል ደግሞ ሄሉ በክብሯ ያለች ሴት ነች፣ ማንኛውም ወንድ የሚፈልጋት ሴት በክብር ማግባት የምትችል ሴት። ገባህ አይደለ? እና ብዙም እንትን እሷን ህዝብ እንዲወቅሳት ምናምን የምትጥሩ ነገር አይሳካም። ምን ልልክ ነው? ናቲ ብዙም አትንጫጫ ማለት ነው። ከእንዳልክ ጋር ያው ላይፍ ነው የቀጨቀጩት እንጂ መነካካት በመሃላቸው ስላሌለ እሱንም አንተ ስለራካት በስራ ምክንያት ተዋወቁ በመላመድ ወደ ፍቅር ተቀየረ። እሱን ፍቅራቸው ራሱ ትንሽ ጊዜን አልቆየም። ስለዚህ አስር ጊዜ ነገሮችን እየቆሰቆስ ልጅቷን ጭንቅላቷን አትበጥብጣት። ስራዋን አርፋት ትስራበት። በቃ እንዴ የዛ የሽማግሌ በቃ ስንል ደግሞ አንተ እንደተኩሱ ነ እንትናት በል፣ ጥፋትን አምነክ ይቅርታ የምጠይቅ ከሆነ በነ ሰላምም በነ ሀይልዬም ደውለ ይቅርታ ጠይቃት፣ ወይንም ሽምግልና መላክ ካለብክ ቤተሰቦች የምትወዳት የምታፈቅራል ሌላ ሰው እንዳይቀማ ከፈለግ ቤተሰቦችን ሽምግልና መላክ እኮ ነው። እዛ ቁጭ ብለ ሽምግልና ላክ በቃ ማለት ሽምግልና መላክ ነው ያለብህ ብዬ ነው ማስበው። ስለዚህ ብዙም አትንገብገብ ማለት ነው። ብዙም ይህን ያህል እንትን በቃላት ወይንም ውስጧ እንዲሰማት አታድርግ። ምክንያቱም በንጽህና በክብሯ ያለች ሴት ነች። አመንዝራ ገለዋን ሽጣ ወይም በገለዋ እቃቃ ተጫውታ ቢሆን ኑሮ ይቆጫት ነበረ። ስለዚህ ሌላ ሌላ ሞራ ይዞ ሳይቀድምህ እናቴ የምትንጣጣውን ተውና ልብ ገዝተክ የራስህ ለማድረግ ሞክር ነው የምንለው። ሌላ ደግሞ ኮሜንት ላይ ያላችሁ አስታርቁ አስታርቁ የምትሉ ማለት ነው። መታረቁ እኮ አይደለም፣ ዋናው መታረቁ አይደለም። ገባችሁ። ናቲ እራሱ ከሷ ጋር የምታረቅ አላማ የለውም። ምክንያቱም እሱ ስለ ስራውና ስለወደፊቷ ነው እያሰበ ያለው ማለት ነው። ሲቀጥል ደግሞ ሄሉ ፈቃደኛ አይደለች። በቃ በህይወቱ አቃቃ መጫወትን አትፈልግም። እሷ ወደፊት መገስገስ ነው የምትፈልገው። በቃ አላማዋ ስራና ስራ፣ ስራና ስራ ነው። ምክንያቱም ታረቂ፣ ታረቁ፣ ታረቁ አትበሉ እንዳልክን ቀለበት ሰርላት ቀለበት ሰርላት፣ ተጋቡ ተጋቡ ተጋቡ ተጋቡ ብለን ኦዲንሶች ነን አንገብግበን አንገብግበን እንዲህ አላጥፍን፣ መጨረሻቸው እንዲህ አላማረው ማለት ነው። ስለዚህ አሁንም ናቲና ይታረቁ ይታረቁ አንድ ላይ ሁኑ አንድ ላይ ሁኑ አንድ ላይ ሁኑ በሉ። ምክንያቱም የኦዲንስ ልፍለፋ ብዙ ተአምርን ያመጣል ማለት ነው። ለእንዳልክም ለሄሉም አልጠቀምም ይሄ ነገር ማለት ነው። እና የኦዲንስ ልፍለፋ ቡዳ ነው የሆነባቸው ማለት ነው። ለእንዳልክ እና ለሄሉ ቀለበት ሰርላት፣ እሷ ትወድሃለች፣ ታፈቅራለች፣ እንዳልክ ቀለበት ሰርላት፣ እንደሷ የሚሆን ሰው አታገኝም ምናምን ብለን ስናንገበግብ የነበረው ከኔም ጭምር ብዙዎቻችን ኦዲየንሶች ነን። አሁን ደግሞ እንዳልክ እንትን ብለን ደግሞ ወደ ናቲ ሲመጣ ወደ ናቲ ገልበጣልና ማለት ነው። ናቲ ናቲ፣ ታረቁ ታረቁ፣ ታረቁ ትላላችሁ እንዴ? እነሱ ልብና ልባቸው ካልታረቀ እኛ እዚህ ጋር ታረቁ ታረቁ ብንል እነሱ ይላጠፋሉ እንዴ? አይላጠፉም አይላጠፉም መታረቅ ቢፈልጉ እኮ ወይንም ናቲ መታረቅ ቢፈልግ በውስጥ ሁሉን ነገር መጨረስ ይችል ነበር እሱ ዩትዩቡን ሊያቃና ነው የመጣው የሚመጡት ሁሉ ዩትዩባቸውን ሊያቃኑባት ነው እና እሷ ደግሞ የዋህነች ልበ ንጹህ ነች። ሰውን ማሳዘን መጉዳት አትፈልግም። ክፉ ካንደበቱ አይወጣም። እና ሁሉም እየተጠቀሙ ይሄዱባታል ማለት ነው። ስለዚህ ናትዬ፣ እንደምትዋደዱት እንደምትፋቀሩት፣ ተከባብራችሁ በእህትና በወንድምነት መቀጠል ጥሩ ነው ብዬ ነው የማስበው። እና እሷም ሞታ ላንተም ሆነ ለዛ ለሽማግሌ ክፉ ደግ አትልም። ለማንኛውም ሄልዬ እንዲህ ባለማድረግሽ በጣም ነው የምናመሰግነው። ጠንክረሽ በርትተሽ በስራና በአላማሽ ማየት እንፈልጋለን። በቃ አንተም ባለህበት እግዚአብሔር ይጠብቅ፣ እሷም ባለችበት ቦታ ጥሩ ህይወትን ጥሩ መልካም ነገርን ይሳት። ምክንያቱም እኔ ታረቁ ታረቁ ብል አንተ ወደ ኢትዮጵያ ካልገባክ ከንቱ ነው። የርቀት ፍቅር የትም አያደርስም። የርቀት ፍቅር በመሃል ጭቅጭቅ፣ ንትርዝ፣ ለምን አልደወልክም ለምን አልደወልሽም፣ መቦጫጨቅ ምናምን ፍጻሜው እራሱ አያምርም። የምትወዳት የምታፈቅራት ከሆነ ሁሉን ነገር ትተህ ወደ ሄሉ ጋ መምጣት ነው ያለብህ፣ ማለት ነው። እሷ ወደ አንተ መምጣት ስለማትችል፣ አንተ ግን ወደ እሷ ጋር ሁሉን እርግፍ አድርግተ መሄድ ትችላለህ። ስለዚህ በሚዲያው ምተ ሄልይ አንቺን ያገባባል ዋይ ይሄ አትበልብን ማለት ነው። እሷን ያገባ ባልማ አድለኛ ነው። እናት ትሙት ስማሙል ወይኔ፣ ታድሎ ታድሎ ሼባውማ መለጠው በገዛ እጁ። ሼብዬማ እንደ በፊቱ ተንጦልጡላ ትመጣለች። የኔ ፍቅር ይዟታል፣ አያስችላትም። ሰዓት ገዝቼ ሰዓት ይዤ እሄዳለሁ ሲል ሄሊሻይኛ ፍቅር ደግሞ ጆሮ ግንዱን በጥፊ ብላ ቁርጥ አድርጋ ይሄው ነፍስ የለው፣ ሳምባ የለው፣ ኩላሊት የለው። ይኸው ነጫጭባ ሆኖ ነፍሱም ቁጭ ብሏል። እዋይ እዋይ! ይሄኔ እኮ ቁጭ ብሎ ወይኔ፣ ያችን ስተት ባልደገምኩት፣ ምን ቀን ነው? ምን ቀን ነው? ያ ቃል ካንደበቴ የወጣው ምን ቀን ነው ብሎ ይሄኔ እኮ ይጸጸታል። ናቲ በመምጣቱ ራሱ እርር ድብን ሳይል ይቀራል? እንድን ከእሷ ጋር ተጣልቼ ይሄው ናቲ መጣ። ነፍሴ ሳምባይ ሁሉ ተንገበገበ፣ ተቃጠልኩ ተቃጠልኩ ሳይል ይቀራል እንዴ? እኔ ግን እንዳልክ፣ ወይ ወይ ወይ የኢትዩብ ሄሉ ከመሄዷ የኢትዩብ መሞቱ እሱፍ መፍዘዙ፣ መደንዘዙ ስራ ሁሉ መላቅጥ እንዴት እንደሚሰራ ሁሉ እኮ ነው ይጠፋበት። መረገብ ነው መረገብ ነው። ወይ ወይ መረገም ስለዚህ እንዳልክ ተብዬው ሽማግሌው ማለት ነው፣ ይቅርታ አድርግልኝና እሷ እንዳለቀሰችብህ እግዚአብሔር እንዲያደረገው ለታምር ነውና እንደው ይቅር እንኳን ካለች እግሯ ስር ወድቀ እያነባህ ይቅርታ ጠይቃት። ካለዛ ግን አንተ እንጃ ሰው ምትሆን እንደው በየቤዳው ሁሉ እያስለፈለፈ ምትሄድ ነው የሚመስለኝ። እና ምን ልልክ ነው መድኃኔዓለም ላንተ የሚሆን ልቦና ልቦናን። ናቲ ግን ከአሁኑ ወዲህ ሄሉን እንትን ስሟን እያነሳ አንዴ መልካም መልካም ሙጋክሳ ሙጋክሰ ጠቅ እያደረግ ውስጧን አታቁ ስላት እልሃለሁ። ህይወት ይቀጥላል። ለአንተ ካለው እስከ መጨረሻውም ልታገኛት ትችላል። ለአንተ ካላለው ደግሞ እግዚአብሔር አምላክ ያዘጋጀል ሰው ይኖራል። ግን የጓደኛህን ነገር እንድታሰማን እንፈልጋለን። ለምን የእሱ ሚስጥር ልትደብቅልበት እንደቻልክ ግራ ገብቶናል። በመሃላችሁ ያጣላችሁ እሱ ነው። እሱን እውነቱን ብታወጣልን ደስ ይለናል። መልካም ምሽት ለውላ